ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 17 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በብርቱካን ተመስገን ጉዳይ በኢቢኤስ ገጽ ላይ ተለጥፎ የነበረው ማብራሪያ መነሳቱ የብልጽግናውን መንደር እያንጨረጨረ ነው። በዘመቻ አንድነት በጎጃም እና ጎንደር ቀጠናዎች የአገዛዙ ጦር አዛዦች መደምሰሳቸው ተገልጿል። አሁንም ከተሞች በፋኖ እጅ መግባታቸው እንደቀጠለ ነው። ዝርዝር የጦር ግንባር መረጃዎችን ይዘናል። በርካታ የፖለቲካ አመራሮች ሀሰተኛ የትምህርት ማስረጃ ስላላቸው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 ሴቶች እኮ አሁን በወንድ የተደፈሩት፣ የእኛ ወታደሮች ግን በሳንጃ ተደፍረዋል። በብርቱካን ተመስገን ጉዳይ በኢቢኤስ ገጽ ላይ ተለጥፎ የነበረው ማብራሪያ መነሳቱ የብልጽግናውን መንደር እያንጨረጨረ ነው። ኢቢኤስ ቴሌቪዥን ከሌሊቱ ስድስት ሰዓት አካባቢ ሰሞኑን መነጋገሪያ የሆነውንና ብዙ ጥያቄ የተነሳበትን የብርቱካን ተመስገንን ፕሮግራም አስመልክቶ ከሌሊቱ ስድስት ሰዓት ጀምሮ ዝግጅቱን በሚመለከት ማብራሪያ እንደሰጠና በፕሮግራሙ ላይ ክፍተት እንደነበር በማብራሪያው ላይ ተቀምጠዋል። ሆኖም ኢቢኤስ ይህን ማብራሪያ ከሰጠ በኋላ ወዲያውኑ አንስቶታል። ወይም በሌሎች ሰዎች ሆን ተብሎ የተሰራጨ የውሸት ማብራሪያ ሊሆን ይችላል ተብለዋል። አሁን ላይ በኢቢኤስ ማብራሪያ እንደሰጠ ተደርጎ ለማስረጃ የቀረበው በቴሌግራም የዜና ቻናሉ ላይ ለጥፏል የሚል ስክሪንሹት ቢሆንም ይሄ ስክሪንሹት የተቀነባበረ ፎቶሾፕ ነው። ሆኖም ይህ በኢቢኤስ ገጽ ላይ የብልጽግናን ፍላጎት የሚያሳካው እና የቀረበው የብርቱካን ታሪክ ሐሰተኛ እንደሆነ የሚጠቅሰው መግለጫው መነሳቱ ይበልጥ የብልጽግናውን አክቲቪስቶች አበሳጭተዋል። አሁን ላይም ኢቢኤስ ይዘጋ የሚል ፕሮፓጋንዳ ላይ ናቸው። ከዚህም ባለፈ የኢቢኤስ ባለቤቶች ኤርትራውያን ስለሆኑ ነው ይህን ፕሮፓጋንዳ የሚሰሩት የሚል የዘቀጠ ሐሳብ ይዘው መጥተዋል። በሌላ በኩል ደግሞ አገዛዙ የኢቤስን ዋና ዳይሬክተር የፕሮግራሙን አዘጋጅና ኤዲተር በፌዴራል ፖሊስ ተይዘው ቃላቸውን እየሰጡ መሆናቸው ታውቋል። ሉላ ገዙ ታስራለች በሚል የተሰራጨው መረጃ ግን ሀሰተኛ መሆኑ ተነግሯል። ይህ በእንዲህ እንዳለ በብርቱካን ተመስገን ታሪክ ዙሪያ በቀረበው የኢቤስ ዝግጅት ላይ አንድም ጊዜ ስሙ ያልተጠራው ደንቢዶሎ ዩኒቨርሲቲ ሶስት ተከታታይ መግለጫዎችን አውጥቶ የእኔ ተማሪ አይደለችም ኢቤስን እከሳለሁ ብለዋል። ከሰላሌ እስከ አምቦ ዩኒቨርሲቲም በዚህ ጉዳይ ላይ ያልበላቸውን እያከኩ ነው። እንዲሁም ብርቱካንን ያዋ ተዋሳይ ዩኒቨርሲቲ ተማሪና ነዋሪ ለማድረግም በአገዛዙ ተቀጣሪዎች በኩል ግብግብ ቀጥሏል። ብልጽግና የሚሰራው ዶክመንተሪም እየተጠበቀ ነው። በጎጃም ቀጠና ለ አስራ ሁለተኛ ጊዜ ያገዛዙ የክፍለ ጦር አዛዥ የሆነ ኮረኔል ተደመሰሰ። በአራቱም የአማራ ግዛቶች የዘመቻ አንድነት ተጋድሎች የቀጠሉ ሲሆን በጎንደር ቀጠና የማደራጀትና የማዋቀር ስራውን ጎን ለጎን እየሄደ ነው። የአማራ ፋኖ በጎጃም ቃል አቀባይ ፋኖ ማርሸት ፀሐዩ በዛሬው ዕለት እንዳሳወቀው ያገዛዙ ዘጠና ዘጠነኛ ክፍለ ጦር አዛዥ የነበረው ኮረኔል አባይነህ አሹዳ በተባለ ቦታ ላይ ተደምስሷል። በአማራ ፋኖ በጎጃም ሶስተኛ ጎጃም አገው ምድር ክፍለ ጦር አቤ ጉበኛ ብርጌድ አቸፈር አሹዳ በላይ ባደረገው መብረቃዊ ጥቃት ነው የ99ኛ ክፍለ ጦር አዛዥ የተገደለው። እንዲሁም አብሮት የነበረው የክፍለ ጦሩ ምክትል አዛዥ መቶ አለቃ ሀብቴ የተባለ ወታደራዊ መኮንን አብሮ ተደምስሷል። በዚህ ውጊያ ፓትሮል መኪናና ዙ 23 ውስጥ ተደብቀው የነበሩ ሲሆን፣ አቸፈር ሞታይፈሬው ባደረገው መብረቃዊ ጥቃት እስከ ወዲያኛው ሸኝቷቸዋል ብሏል። አርበኛው ማርሸት ፀሐዩ በተመሳሳይ ዛሬ መጋቤት 17 2017 ከደብረ ማርቆስ ከተማ ከምሽቱ 1 ሰዓት ከ50 ላይ አድማ ብተናና ሚሊሻ ሰልፍ ይዞ በእግረኛ ጦር ከስታዲየም ወደ ፍርድ ቤት አቅጣጫ ሲጓዝ ታይቷል። እንዲሁም በሁሉም የአማራ ግዛቶች ከታወጀ ሰባተኛ ቀኑን ባስቆጠረው ዘመቻ አንድነት በጎንደር ግንባር ግለቱን ጠብቆ በድል እንደቀጠለ ነው። በማዕከላዊ ጎንደር ቀጠና በወገራ ወረዳ የጎንደር የበጋሻው ክፍለ ጦር አጥናፉ ብርጌድ እና ይታየው ብርጌድ የገደብዬ ከተማንና ወርቅ ደሞ ከተሞች ላይ የሰፈረውን የአገዛዙ ጦር ላይ ጥቃት በማድረስ ከተሞችን የተቆጣጠሩ ሲሆን ከጎንደር ደባርቅ ዋና መስመር የአገዛዙ ጦር እንዳይንቀሳቀስ መቁረጥ ችለዋል። አሁንም ከተሞችና መስመር መሩ በፋኖ ቁጥጥር ስር ይገኛል። በዚህ የወገራ ግንባር የአገዛዙ ጦር 21 ሙት፣ 14 ቁስለኛ ሆኗል። መቶ አለቃ ዋሴ የተባለ የብልጽግና ጦር አመራር መደምሰሱን ማረጋገጡን ድርጅቱ አሳውቀዋል። ከጎንደር ከተማ ደቡባዊ አቅጣጫ ጠዳ፣ ምንዛሮ እና ብርቧክስ አካባቢ ከጎንደር የበጋሻው ክፍለ ጦር የተውጣጡ ብርጌዶች ወደ ቀጠናው ለመንቀሳቀስ የሞከረውን የብልጽግና ሰራዊት በተኩስ መልሰውታል። በዚሁ ግንባር ምንዝሮ የተባለ ቦታ መንገደኞችን ፋኖ በመምሰል ሲዘርፉ እጅ ከፍንጅ የተደረሰባቸው ዘራፊ። ተጫዋቾች ላይም እርምጃ ተወስዶባቸዋል። በጎንደር ግንባር የዘመቻ አንድነት ወታደራዊ ጥቃት ግለቱን ጠብቆ እየተፋፋመ ሲገኝ በሰባት ቀናት ውስጥ በአስራ አንድ ልዩ ልዩ ቦታ አስራ አራት ጊዜ ውጊያ በማድረግ ንቁ ተሳታፊ የሆነችው የጎንደር የበጋሻው ክፍለ ጦር ዛሬም በበለሳ ሮቢት፣ በወገራ ገደብዬና ወርቅደም ውጊያውን አጠናክሮ ቀጥለዋል። በጎንደር ግንባር አብዛኛው ቀጠና ዘመቻ አንድነት አገዛዙን ሰቅዞ በመያዝ የአገዛዙን የዘውትር ወታደራዊ፣ ፖለቲካዊና አስተዳደራዊ ተግባራት መከወን በማይችልበት ደረጃ ላይ እየደ ደረሰ ነው። በሌላ በኩል በአርበኛ ሀብቴ ወልደ የሚመራው የአማራ ፋኖ አንድነት በጎንደር አደረጃጀቱን እያሰፋና እያዘመነ ሶስተኛ ኮሩን ራስ አሞራው ውብነ ኮር በሚል ስያሜ መስርቷል። በዚህ ጊዜ ከክፍለ ጦር ከፍ ያለ አደረጃጀት ከአማራ ፋኖ አንድነት በጎንደር መካከል ሆኖ አገልግሎት እንዲያሳልጥ አስፈላጊ ሆኖ ስለተገኘ በሰሜን ቀጠና የሚገኙ ስድስት ክፍለ ጦሮችን ወደ አንድ ኮር ገብተው እዝና ሰንሰለቱን ጠብቀው እንዲንቀሳቀሱ ራስ አሞራው ውብነ ኮር ተመስርቷል ሲል አስታውቀዋል። ራስ ብነኮርን ኮርን የመሰረቱት ክፍለ ጦሮችም ሰሜን አምባ ራስ ክፍለጦር፣ ጭና ክፍለ ጦር፣ ድብ ጠለምት ለምት ክፍለጦር፣ ደጃጅ አያሌ ብሩ ክፍለጦር፣ ራስ ደጀን ክፍለጦር እና ሰሜን ክፍለጦር ናቸው። የራስ አሞራው ክፍለጦር እንዲመሩ የተመረጡት ስራ አስፈጻሚዎችም ሰብሳቢ አባቡ ካሳ፣ ምክትል ሰብሳቢ ወርቁ ሙሉ፣ ወታደራዊ አዛዥ ይርጋ ክቡሬ፣ ፖለቲካና ማህበራዊ ጉዳይ ዮሐንስ ተመመ፣ ህዝብ ግንኙነት መምሪያ ኃላፊ ጻድቁ ዋለልኝ እና ሌሎችም ተመርጠዋል። ይህ በእንዲህ እንዳለ ሰባተኛ ቀኑን የያዘው ዘመቻ አንድነት በላስታ ሳምኖ ኮርስር የሚገኘው ውባንታባ ተክፍለ ጦር መነሻውን ጋሸና ከተማ ወደ መቄት ወረዳ ገርገራና ፍላቂት ከተማ አድርጎ ወደ ተለያዩ የጎንደር ቀጠናዎች ለማሳለፍ እየተንቀሳቀሰ የነበረውን የአድማ ብተና ጦር በደፈጣ ድባቅ መጥተዋል። በርካታ የፖለቲካ አመራሮች ሐሰተኛ የትምህርት ማስረጃ ስላላቸው ዶክመንቶችን የመለየት ሂደት እክል ገጥሞታል ተባለ። ሕገወጥና ሐሰተኛ የትምህርት ማስረጃ መስፋፋቱን ተከትሎ በመንግስት እየተወሰዱና እየተወሰዱ ያሉ እርምጃዎች ችግሩን ከመቅረፍ ይልቅ መመሪያ በማውጣት ሐሰተኛ ትምህርት ያላቸው ሕጋዊ በማድረጉ ላይ ያተኮሩ መሆናቸውን ምንጮች ተናግረዋል ሲል መሰረት ሚዲያ ዘግበዋል። አራት መቶ ስልሳ ሺህ ፎርጅድ የትምህርት ዶክመንት ያላቸው ግለሰቦች ሰነዶቻቸውን ሕጋዊ ወደ ማድረጉ እየተሄደ መሆኑም ታውቋል። መጀመሪያው 990 ህዝብ 2016 መሰረት እንዲሁም በኢቲቪ አማካኝነት መስከረም 2016 ዓ.ም ምህረት ላይ 500ሺ ሀሰተኛ የትምህርት ማስረጃ ያላቸው ግለሰቦች እንዳሉ ለህዝብ መነገሩ ይታወሳል። ይሁንና የትምህርት ሚኒስትሩ ዶክተር ብርሃኑ ነጋ ከቀናት በፊት እውነት ወይስ ሀሰት በሚል በተደረገ አንድ ውይይት ላይ ለቀረበላቸው የሀሰተኛ የትምህርት ማስረጃን የተመለከተ ጥያቄ ሲመልሱ ተጣርቶ የተገኘው 40ሺ መሆኑን መግለጻቸው ታውቋል። ይህ ማለት ከ500ሺ ውስጥ 460ሺ ፎርጅድ ወይም የተጭበረበረ ትምህርት ህጋዊ እየተደረገ ነው ማለት ነው፣ በማለት ጉዳዩን ለአመታት ሲከታተሉ የነበሩ እና ለመንግስትም ጥቆማ ሲሰጡ የነበሩ አንድ ግለሰብ ተናግረዋል። በየጊዜው የሀሰተኛ ትምህርት ማስረጃን የማጣራት ጉዳይ እየተጀመረ ይቋረጣል። በመንግስት መዋቅር ውስጥ በሀሰተኛ የትምህርት ማስረጃ ወደ ስልጣን የመጡ የስራ ኃላፊዎች እና ያለሙያቸው ሙያተኛ የሆኑ ሰራተኞች እስካልተወገዱ ድረስ በሀገራችን የሚስተዋለው የሌብነትና የመልካም አስተዳደር ችግር ይቀረፋል ብሎ ማመን አስቸጋሪ ነው የሚሉት ግለሰቡ ይህን ኃላፊነት በዋናነት መውሰድ የሚገባው የትምህርት ሚኒስቴር እንኳን የሐሰተኛ የትምህርት ማስረጃዎችን ማጣራት ሲገባው በተለያየ ጊዜ መመርመሪያዎችን በማውጣት ፎርጅድን ህጋዊ ማድረግን ተያይዞታል ብለዋል። የካቲት 2016 ዓ.ም ላይ የወጣው መመሪያ የከፍተኛ ትምህርት አዋጅ 1152 ህዝባር 2011 ባወጣው አዋጅ ላይ በአንቀጽ 40 መሰረት የከፍተኛ ትምህርት መግቢያ ሙሉ በሙሉ ጥሰው ሰርተፍኬት ያገኙትን ህጋዊ ያደርጋል። ያሉን ሌላ የሚኒስቴር ቢሮ ምንጭ ደግሞ አዋጁን ለማስፈጸም የወጣውን መመሪያ አምስት ህዝባር 2024 ላይ ትምህርት ሚኒስቴር ያመጣውን ሳይከተሉ የተማሩትን ህጋዊ ያደርጋል ብለዋል። የከፍተኛ ትምህርትና ስልጣን ባለስልጣን ሐሰተኛ የትምህርት ማስረጃ በጣም የተበራከተ መምጣቱን ከቁጥራዊ መረጃ ጋር አያይዘው ለህዝብ ሲገልጽ ቢቆይም በፖለቲካ ውሳኔ በተቋሙ የተጣሩትን ሐሰተኛ ትምህርት ማስረጃ በአሁኑ ሰዓት ህጋዊ ተደርገዋል ያሉት ስሜ አይጠቀም ያሉት ምንጫችን ሀሰተኛ የትምህርት ማስረጃ የማጣራቱን ስራ የሚሰራው አካል በፖለቲከኞች ጣልቃ ገብነት ስራውን መስራት ካልቻለ የማጣራት ሂደቱን አስቸጋሪ ያደርገዋል ብለዋል። ይህን የምለው ከፍተኛ የፖለቲካ አመራሮች ጭምር በሀሰተኛ ትምህርት እንዳላቸው ፀሐይ የሞቀው ሐቅ በመሆኑ ነው በማለት ጉዳዩን አብራርተዋል። አብይ የህወሓት ሰዎች ላይ ያነጣጠረ መርዘኛ መልእክት በትግርኛ አስተላለፉ። አብይ አህመድ አሊ ዛሬ ማለዳውን በማህበራዊ ትስስር ገጻቸው ላይ ለትግራይ ህዝብ የተላለፈ በሚል መርዘኛና ሴረኛ ጥሪ አስተላልፈዋል። ከሁለት ዓመት በፊት በነበረው የሰሜኑ ጦርነት የትግራይ ህዝብ እንዲጨፈጨፍ፣ የትግራይ ሴቶች እንዲደፈሩ፣ የትግራይ ህዝብ መውጫ መግቢያ ተዘግቶበት በረሃብ እንዲያልቅ ያደረጉት አብይ አህመድ አሊ ዛሬ ለዚያ ህዝብ ተቆርቋሪ መስለው ብቅ ማለት ጀምረዋል። ይህም የተለመደ ባህሪያቸው ሲሆን ከወረራ በፊት የህዝቡ አዛዥ መስለው ህዝቡንና ልሂቃኑን የማዘ መዘናጊያ ስራቸው ናት። ታደሰ ወረደን ይሾማሉ ተብለው የተጠበቁት አብይ ባልታሰበው መንገድ ሌላ ካርድ ስበዋል። ይህም ካርድ ለትግራይ ጊዜያዊ አስተዳደር ፕሬዝዳንትነት የትግራይ ህዝብ ጥቆማ ይስጠኝ የሚል ነው። ፕሬዚዳንቱን የመምረጥ መብት የኔ ቢሆንም፣ ለትግራይ ህዝብ ጥቅም ስል ግን ሹመቱን የምሰጠው የትግራይ ህዝብ በሚሰጠኝ ጥቆማ ነው ብለዋል። ይህም ጥቆማ በጠቅላይ ሚኒስትር ጽህፈት ቤት በተከፈተ መተግበሪያ ላይ የሚሰጥ ሲሆን የሚቆጣጠሩትም አብይና ሰዎቻቸው ናቸው። ታዲያ አብይ በዚህ ጥሪያቸው ውስጥ ያሰቡት ሴራ ምንድን ነው የሚለው እያነጋገረ ነው ታቸውን የሰጡ ሰዎች ሁለት ምክንያቶችን ያቀርባሉ። የመጀመሪያው አብይ የሚፈልጉትን ሰው በህዝቡ ተመርጧል በሚል ያቀርቡና ህወሃትን ጦሩ አንቀበልም ካሉ የህዝቡን ምርጫ አንቀበልም አሉ በሚል ፕሮፓጋንዳ ሰርተውና በነጌታቸው ቡድን ታግዘው ህዝቡን ከህወሃትና ከጦሩ ለመለየት ይሰራሉ ይላሉ አስተያየት ሰጪዎች። በሌላ በኩል ደግሞ ምርጫቸውን ህወሃት ቢቀበለውና ቆይቶ ለመከፋፈል ሲሰሩ ህወሃትና ጦሩ እንቅፋት ከሆኑባቸው በህዝቡ ፍላጎት የተመረጠውን መንግስት ለመጣል ሰሩ በሚል ሌላኛ ዙር ፕሮፓጋንዳ ፕሮፓጋንዳ ለመስራት ይሞክራሉ። በተጨማሪ ደግሞ የትግራይ ኃይሎችን በዚህ መንገድ እያዘናጉ ሌላ ዙር ጦርነት ሊከፍቱ ይችላሉ የሚሉም አሉ። ለዚህ ደግሞ የብልጽግና አክቲቪስቶች መከላከያው ወደ ትግራይ እየገባ ነው በሚል ዘገባ እየሰሩ ሲሆን ይህም የአብይ ቀጣይ እቅድ መሆኑ ሀቅ ነው። የሆነ ሆኖ በቀጣይ ግንቦት የፓርቲነት ህልውና እንደሚያበቃና በብልጽግናው ምርጫ ቦርድ የተነገረውና የአብይ መሳለቂያ የሆነው ህወሃት ምን አይነት ውሳኔዎችን ይወስናል የሚለው እየተጠበቀ ነው። የሱዳን ጦር በዳርፉር ገበያ ላይ ባደረሰው ጥቃት በመቶዎች መገደላቸው ተነገረ። የሱዳን ጦር በአገሪቱ ምዕራባዊ ዳርፉር ግዛት በገበያ ላይ ባደረሰው ጥቃት በመቶዎች የሚቆጠሩ ሰዎች መግደሉን በሱዳን ጦርነት የሚፈጸሙ ጥሰቶችን የሚከታተል ቡድን አስታውቋል። ቱራ ገበያ ላይ የተፈጸመው የቦምብ ጥቃት አሰቃቂ ጭፍጨፋ ነው ሲል በሱዳን ጦርነት በሁለቱ ተፋላሚዎች እየደረሰ ያለውን ጥሰት እየሰነደ ያለው የአስቸኳይ ጊዜ ጠበቆች ቡድን ገልጸዋል። በዚህ ጥቃት ከሞቱት በተጨማሪ በመቶዎች የሚቆጠሩ መቁሰላቸውን ቡድኑ አክለዋል። የዳርፉርን አብዛኛውን ግዛት የሚቆጣጠረው ፈጥኖ ደራሽ ኃይሉን ጨምሮ በማህበራዊ ድረገጾች ላይ የተለጠፉ ቪዲዮዎች ማንነታቸውን ለማወቅ ጭምር አዳጋች በሆነ ሁኔታ የተቃጠሉ አስክሬኖችንና ወደ ዶግ አመድ የተቀየሩ የገበያ ድንኳኖችን አሳይተዋል። ሁለቱም የሱዳን ተፋላሚ ኃይሎች በሲቪል ስፍራዎች ላይ ጥቃቶችን በመፈጸም በተደጋጋሚ ይከሰሳሉ። ፈጥኖ ደራሽ ኃይሉ ሰው አልባ አውሮፕላኖችን በዳርፉር ያሰማራ ቢሆንም ጦሩ ያሉትን የጦር አውሮፕላኖች በመጠቀም በግዛቲቱ የተፋላሚው ይዞታዎች ላይ ተደጋጋሚ ጥቃቶችን ይፈጽማል። በጦሩ ይዞታ ስር